በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ መነኮሳት፣ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ። ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ አጭር ትምህርት እንማርና ወደዚህኛው ፕሮግራማችን ገብተን ወደ ፈውሱ እንሸጋግራለን። የዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ እንዲህ ይላል። ማርያም ግን እያለቀሰች ከመቃብሩ በስተ ውጪ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች ይላል። እዚህ ጋር ጴጥሮስም ሌሎች ሐዋርያትም መጥተው ነበረ። ወደዛ ደርሰው ነበረ፣ ግን አላለቀሱም። አሁንም የምታለቅ ሰው በጌታ መቃብር ፊት ዝቅ ብላ ነው። ጴጥሮስ እና ሌሎች ደቀ መዛሙርት እንዲህ ነው የሚለው ደቀ መዛሙርቱም ወደ ቤታቸው ደግመው ሄዱ ይላል። መጥተዋል፣ አንድ ነገር ግን አልደረሱበትም። ያልደረሱባት ነገር ዝቅ ማለትን ነው። ሁለተኛው ደግሞ እንባ ነው። ሁሉም መጡና አዩ። ዙሪያውን አዩ። ምን የምንድን ነው እሱ? የው አዲሱ ልብስ የተቀበረበት ልብስ እዛ ጋር አለ። እንዴት ነው አሉ። ግራ ገባቸው። እንደዚህ ነው አንዳንዴ ግራ መጋባት አለ። አዩና ምን አሉና መልሰው ደግመው ይላል መጽሐፍ ቅዱስ ደግመው ወደ ቤታቸው ሄዱ ወደ ቤታቸው መግደላዊት ማርያም ግን እያለቀሰች በስተ ውጪ ቆማ ነበረ። እነሱ ወደ ቤት ሲሄዱ እሷም አልቀሷን አላቋረጨችም። ራእይ በእንባም ይገለጣል። የእግዚአብሔር ኃይል በእንባም ይገለጣል። የተደበቀ ምስጢርም በእንባ ይገለጣል። ይሄ መንፈሳዊ ጉዞ ነው እንጂ በሌላ አይነት መንገድ አይሆንም። ጊዜ፣ ዘመን፣ ወቅት፣ ሰዓት፣ ኑሮ ቢያስለቅሰን የሚገለጥ ራእይ የለም። ስልጣን፣ ማዕረግ ቢያስለቅሰን ምንም የሚገለጥ ነገር የለም። የመግደላዊት ማርያም መገለጥ ግን በእንባ ውስጥ የተካተተ ነው። በስተ ውጭ ቆማ እያለቀሰች ነበረ። ከዛ ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ብዙ ትልቁ ችግር ይሄ ዝቅታ ነው። ሰዎች ዝቅ ማለትን አይወዱም። ደቀ መዛሙርቱ ይህንን አካሄድ ቢለምዱ ኖሮ የተለየ ራእይ ያዩ ነበር። የሞት ኃይል መክሸፉን፣ የሞት ገዥነት መሻሩን፣ የመላእክት ክብርና ጸጋ መገለጡን ያዩ ነበር። ዝቅ ማለትና እንባን ቶሎ አልለመዱትም። ስለዚህ ቶሎ የለመደችው መግደላዊት ሁለት መላእክት፣ አንዱ በግርጌ አንዱ በራስጌ ቆሞ አየች ነው የሚለው ዮሐንስ ወንጌል። ይሄ እምባ ያመጣው ራእይና፣ ሁለተኛው ምንድን ነው? ዝቅ ማለት። ከየትኛውም ዓለም ዘንድ ያሉት ትልቅ ችግሮች ዝቅ ማለትን የሚወድ ኃይል አለመኖሩ ነው። በመንፈሳዊ ጉዞ ውስጥ በተለይም ደግሞ ለመገለጥና ለእግዚአብሔር አምላክ ራእይ የሚመቸውና ልዩ ኃይል ሆኖ ለሰው ልጆች ሰላምን፣ ጸጋን፣ ሞገስን የሚያተርፈው መንገድ ዝቅ ማለት ነው። በትንሣኤ ስፍራም ላይ የምንማረው ይህንን እውነት ነው። መገለጥን ለማዳበር የህይወት መንገዶችን ሰላማዊ ለማድረግ፣ መንፈሳዊ ጉዞን በተሻለ መልኩ ለመገንባት የዳብሎስን ኃይል እና ጥበብ ሁሉ ወድሞ ለማየት የእግዚአብሔርን ቸርነት እና ሞትን የመሻሩን ሥልጣን ለማወቅ እነዚህ ዝቅታዎች አስፈላጊዎች ናቸው። በዓለማዊ ሲታይ ከላይ ወደ ታች መውረድ ያስቸግራል። ከመንፈሳዊ ሲታይ ደግሞ ከታች ወደ ላይ ነው የሚካሄደው ብዙ ጊዜ። እነዚህ ተቃራኒ መንገዶች ናቸው። ዓለም የሚያጨበጭበው ወደ ላይ የወጣውን ነው። መንፈሳዊ ጉዞ ላይ ደግሞ ትልቅ ኃይል ያለው ወደ ታች በመውረድ ላይ ነው። ወደ ታች የወረደውን ስናይ ነው ወደ ታች የወረደውን ስናይ ችግሮችን፣ ምስቅልቅሉ የወጣ የመናፍስት ገዥነትን፣ ጥፋትን፣ ረሃብን፣ ችግርን፣ ጉስቁልናን እታች እናገኛለን። እነዚህን ሊደፍሩ የሚችሉ ኃይሎች ደግሞ የሚኖሩት ሰዎች ዝቅ ማለትን ሲለምዱ ነው። ዛሬ ሰዎች ከሰዎች እየመራረጡ የሚገኙት ሞቅ ያለ ቦታና ስፍራ ላይ ነው። እጆቻችን እንኳ ተፍታተውና ለየት ያለ ክብር መስጠት የማጨብጨቡን ነገር እንኳ መግለጽ የምትሞክረው እጃችን በራሷ እንኳ ከፍ ያለ ነገር ላይ ያለን ትኩረት ከፍ ሲል ነው። ድሃ ላይ ማን ያጨበጭባል? አለ እንዴ? ድሃ ተጨብጭብሎት አያውቅም። ባይሆን እንዲያጨበጭብ ይገፋል እንጂ አጨብጭብ ነው የሚባለው እንጂ፣ ለድሃ የሚያጨበጭብ የለም። ይሄ ዝቅ ማለትን ከመንፈሳዊ ባህሪ አንጻር የምንረዳበት ህይወት ስናጣ መንፈሳዊ መገለጣችን ሲደክም የሚመጣ ችግር ነው። ከመግደላዊት የምንማረው ዝቅ ድንቅ ነው። የመግደላዊት ህይወት አባቶች ያልተገለጠላቸውን መገለጥ ቅዱስ ጴጥሮስን ጨምሮ ያ መገለጥ አቶት ነው ወደ ቤት የተመለሰው አይተዋል። መቃብሩ ባዶ እንደሆነ ተመልክተዋል። የተንሳዊ ኃይል እንደተገለጠ አውቀዋል። ግን አንድ ነገር አለ መዘንጋት አለ ያለው የወቅቱን ሀይልና ጊዜውን ሰዓቱን በሚያዩበት ጊዜ ብዙ የሚያዘናጉና የልብ ምትሃቶች ወደ ሰውነት ውስጥ ይገባሉ። ከዛ ወደ የቤታቸው ሄዱ። እሷ ግን አልሄድም ማለች። ጴጥሮስን የሚያል ታላቅ ሰው ወደ ቤት ዝም ብሎ መመለስ። በቃ ወደ የቤታቸው። ዛሬ ብዙ መንፈሳዊ ጉዞ ላይ ሁሉም ወደ የቤቱ ገብቶ ገብቶ ገብቶ፣ ዛሬ መናፍቁ በአንድ በኩል አይነ ጥላው በአንድ በኩል፣ ዛሩ በአንድ በኩል፣ አስማተኛው በአንድ በኩል፣ መተቱ በአንድ በኩል፣ ክፋቱ በአንድ በኩል፣ ምቀኝነቱ በአንድ በኩል፣ ቅናቱ በአንድ በኩል፣ ክርስቲያናዊ ሕይወት በየቤቱ የቀረ ጉዳይ ሆነ። በየቤቱ በየቤቱ ተዳክሞ ተዳክሞ ተዳክሞ በቃ ቀረዛው በቤት ላይ ያለቀ ነገሩ ሁሉ በየመንደሩ አለቀ። ዘመናችን መገለጥ ሳይኖር የህዋየህያውነት ሚስጥር ነት ሚስጥር የህያውነት ሚስጥር አናኖራችን ውስጥ ሳይገባ የዘመናችንን ክፋትና ተንኮል መዋጀት ሳንችል ቀርተን ልክ ሁሉም ወደ የቤታቸው ሄዱ ከክርስቶስ ትንሳኤ በኋላ ወደ የቤት ማርያም ግን መግደላዊት ማርያም ግን እያለቀሰች ዝቅ ብላ የምትመለከተውን ነገር አየች። ከእንባ በኋላ የምታየው ነገር መጣ። በፊትም ነበሩ ግን የጎደለ ነገር ነበር። ለማየት የሚያስችል ኃይል አልነበረም። አሁን ለማየት የሚያስችል ኃይል ባልነበረን ጊዜ ውስጣችን ራሱ ጠላታችን ቁጭ ብለው የታባቱ የሰይጣን እንላለን። አንዳንዱ እንግዲህ እና በቃ ሌላውን እንደ ሰይጣን እየቆጠርን ስናሽሟጥጥ እናስትን ስንል እኛ ውስጥ ያለው በብዙ መቶ የሚገመተው ሆኖ ቁጭ አለ። እኛ ውስጥ ያለው ሌላ ኃይል ሚስጥሩን ደብቆ ቁጫ መገለጥ እንግዲህ ይህን ሃል አጥሮን ነበር የኖርነው። ሌላው ደግሞ በጣም ትልቁ ችግር መናፍስት ላይ ያለን እውቀት ግራ የተጋባና የተምታታ ሆኖ መገኘቱ ነው። ይህ ሁሉ ሊሆን የሚችለው ዝቅ ለማለት ያለን በጎ ኅሊና ከመንፈሳዊ አንጻር አለመዘጋጀቱ ነው። ዛሬ ብዙ ሰዎች በችግር ጊዜ ብቻ ነው ቤተ ክርስቲያንን ለቀብር የሚመጡ ሰዎች ቃ ዝቅ ማለትን እንኳ አያቋትም። ቀብረው ሲወዱ ሲሄዱ ዝም ብለው እየተንጎማለሉ ነገ በሳጥን እንደሚመጡ አይገነዘቡም። እና ዝቅ ያላልንበት መንገዶች ብዙ ተንኮለኞችን አፍርቷል፣ ብዙ ምቀኞችን አፍርቷል። ሌላው መገለጣችንን ሰማያዊ ኃይል እንዳይሆን አድርጎት በአይነ ጥላ ተጋርደናል። በዚህ በክፉ መንፈስ ተጋረድን። አካባቢያችን፣ መንደራችን የምናየው በስጋ አይን ብቻ ነው። የመናፍስቱን ዓለም ረስተነዋል። ይሄ ሌላው ጉዳት ነው እና ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ስጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እንባዋ መላእክት የተመለከቱት ሆነ። ማንም አላየውም፣ ሰው ሰው የሚባል አላየውም። መላእክት ያዩት እንባ ነው። እንደዚህ አይነት ያስፈልገናል፣ እኛ የሰማይ ኃይላት የሚጎበኙት እንባ ያስፈልገናል። ዲያብሎስ የሚቃጠለው እንዲህ የሆነ ኃይል ሲመጣ ነው። አለበለዛ ግን በቅርብ ያለውን ነገር አናይም እንኳን መላእክትን ልናይ ቀርቶ ውስጣችን ያለውን ጠላት እንኳ ማየት አቅቶን፣ እሱ እያየን መገለጣችንን ከልክሎናል። የምናየው ነገርን አትኮረታችንን አበላሽቶብናል። መንፈሳዊ ጉዟችንን አድክሞብናል። ስለዚህ እኛ የማናየው እሱ የሚያየው እሱ የሚያየው ደግሞ ተንኮልን ብቻ እንድናይ እንጂ መልካም ነገርን እንድናይ አይፈልግም። ስለዚህ በጉርዶሽ ውስጥ እንገኛለን። በመሆኑም ከመግደላዊት የምንማረው አንደኛው እንባዋ ነው። ሁለተኛው ዝቅ ማለቷ ነው። ይሄ ዝቅታ ዛሬ ብዙዎቻችን ስለተጠቀምንበት የኅሊና በረከትን አግኝተናል። መስገድ ጀምረናል። መንበርከክ ጀምረናል። እጃችንም መዘርጋት ጀምረናል። ቢያንስ እንዲህ አይነት አካሄድ ውስጥ ከገባን ወደ መተትና ወደ ተንኮል፣ ወደ ቅናትና ወደ ክፋት አንሄድም። ዝቅ ያልንበት ህይወት መንፈሳዊ ኃይል ስላለው እንዲህ አይነት ነገር ነውር ነው ይልሃል። እንዲህ አይነት ነገር መጥፎ ነው ብሎ የህሊና ወቀሳ ስለሚያሳደርብን መንፈሳዊነታችን ወደ መገለጥ ያድጋል ማለት ነው። መላእክት ታዲያ ምናሏት? ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውቷል። ማን ወስደውቷል? ጌታዬን ወስደውቷል። ከዚህ መቃብሩ ይሄ ነው ግን የለም ይኸው ባዶ ነው። ጌታዬን ወስደውታል። ከመላእክት ጋር እንደምታወራ አላወቀችም፣ እና ጌታዬን ወስደውታል። ይህን ያህል ቆይታ፣ ይህን ያህል ጽናት፣ ይህን ያህል ብርታት። ጴጥሮስ ተወደኛለህን ብሎት እንኳ ረጅም ጊዜ ከእሱ ጋር ተነጋግሮ እዛ ቦታ ላይ አልቆየም። ወደየቤታቸው ሄዱ ሄዱ፣ ሁሉም ወደየቤቱ የቤቱ ገብቶ ይኸው፣ ዛሬ መናፍስ ተጫወተብን። የሚቆይ አብሮ የሚቆይ ጠፋ ከክርስቶስ ፍቅር ጋር ከክርስቶስ ኃይል ጋር አብሮ የሚቆይ ጠፋ። በትንሣኤው በረከትና ተስፋ ጋር አብሮ የሚቆይ ጠፋ። ሁሉም ወደየራሱ ፍላጎት፣ ጥበብ፣ ዘዴ፣ እውቀት፣ ስልጣን፣ ማዕረግ፣ ሩጫ ብቻ ሆነ። እሷ ግን ጌታዬን ከዚህ ከዚህ ወስደውታል ወዴት እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደኋላ ዞር ስትል ኢየሱስ ቆሞ አየች ይላል። እግዚአብሔር ስሙ የተመሰገነ ይሁን። ማቆሙ አየች። ይገርማል። ከፊት መላእክት ከኋላ ደግሞ ማናለ ኢየሱስ ክርስቶስ እሷ መሐል ናት። መሐል ገባች። ታዲያ ዝቅ ማለት ነው እና ደግሞ የፍቅርን በዓል የመውደድ እንባ ነበራት። ከሞተ በኋላ ምን ይጠቅማል አላለችም። እማያቋርጥ ፍቅር ነበራት። ክርስቶስን በመፈለግ መንገድ ውስጥ ቀዳሚ ሰው ነበረች። ማንም ደቀ መዛሙርት ሳያዩ እሷ አየችው። ለመጀመሪያ ጊዜ ለሳምራይቱ የመጀመሪያውን መገለጥ የገለጠላት መሲሁ ሲመጣ ክርስቶስ የሚባለው መሲሁ ሲመጣ እሱ ስለዚህ ጉዳይ ይነግረናል ብላ ብዙ ስታጫወት ቆየችና፣ ደቀ መዛሙርቱ ያልነገረውን ነገር ለማንም ያልነገረውን ነገር ለእሷ ነገረ። መሲሁ እኮ እኔ ነኝ። ለማንም አላወራም ነበር። ከትንሣኤ በኋላ ደግሞ አሁን ማንም ደቀ መዝሙር ሳያይ፣ ጉልበተኞቹም፣ ጠንካሮቹም፣ ብርትዎቹም ኃያላኖቹ ማንም ሳያይ ከኋላ በኩል እሱ ቁሟል። ዞር ስትል አየችው፣ ተያዩ። ከዛ በኋላ ራቢ ያለችው፣ መምህሮ ያለችው። ከዚህ ደግሞ አንድ ሌላ ነገር እንማራለን። ወደ ኋላ ዞር ማለት ወዴት? ወደ ኋላ። በዛ በያቤቱ ዘመን ወደፊት ወደፊት ነበር የሚባለው እኛ ወደፊት አሉ መሪዎቻችንም ወደፊት አሉ። እንደገና እኛ ወደኋላ ኋላ፣ ከስድስት እርምጃ በላይ ወደኋላ ኋላ ተመልሰናል። እንደገና ወደ ኋላ እኛ ወደፊት ስንል ዘመኑ ወደ ኋላ ይላል። ኑሮህ ወደኋላ ኋላ ይላል። ጊዜ ወደ ኋላ፣ እውቀቱ ወደ ኋላ ይላል። ዲያብሎስ ሁልጊዜ ደግሞ ወደ ኋላ ነው። የለም ወደፊት ብቻ አይደለም፣ ዞር ማለት ነው እንጂ ዞር ስትል ወደኋላ። ጌታ ብዙ ስራ አለው። ዞር ስትል ወደ ኋላ የአባቶችን መንፈሳዊ ጉዞ ታገኛል። ዞር ስትል ወደ ኋላ የቤተ ክርስቲያንን ታሪክና ተስፋ ከእውነተኛው አምልኮት ሕይወት ጋር ያቆዩትን ምስጢር ታገኛል። ወደኋላ ኋላ ዞር አለች። ከፊት መላእክት ጋር ታወራለች። አታልቅሺ ይሏሉ እነሱ ያባብሏታል። እሱ ደግሞ ከኋላ ቆሟል ብዙዎቻችን ወደኋላ ዞር ስላላል ዘመናዊ የሆንን በቃ ዘመናዊ የተማረ ትውልድ ተባለ፣ በቃ አዋቂ ትውልድ ምሁራን የበዛበት ትውልድ ተባለ። ወደኋላ ዞር ስላል ስላላል የሄድንባቸው መንገዶች በዲያብሎስ ታጠሩ፣ በክፉ መንፈስ ታጠረ፣ መድረሻችንንም መነሻችንንም እንድንረሳ አደረገን። እሷ ግን ወደኋላ ዞር አለች። ወደኋላ ዞር ለማለት ግን መሰረታዊ ትምህርቶች ያስፈልጋሉ። ከእግዚአብሔር ጋር የሚያገናኝ እንባ፣ ሁለተኛ ዝቅ የሚል ሰውነት። ከዚህ በኋላ ያለው መገለጥ የእግዚአብሔር ጉዳይ ነው፣ የእኛ አይደለም። በተፈጥሮ የምናየው ነገር ውጭ ሌላ ኃይላት መጥተው ከኑሯችን ጋር ይካፈላሉ። ለምን ታለቅሻለሽ ሲሉ እንግዲህ ተመልክ እንባዋን የሚያብሱ ሌላ ኃይሎች ሆኑ ማለት ነው። ሰዎች በሌሉበት ቦታ ላይ የመላእክት ክብር የሚታይበትን ሕይወት ያዘች። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ እኛም ዝቅ ብለን የፍቅር እንባ ከእግዚአብሔር አምላክ አግኝተን ከኋላና ከፊት በሰማያዊ መላእክትና በጌታ ፍቅር ተጎብኝተን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃል።